እንዴት ናችሁ ውድ ቤተሰቦቻችን? ይህ አዲስ አትሌቲክስ የዩትዩብ ቻናላችን ነው። በዚህ ቻናላችን የተለያዩ የአትሌቲክስ መረጃዎችን ወደ እናንተ የምናደርስበት፣ ከዛ በተጨማሪ ደግሞ ታላላቆቹ ጀግኖች አትሌቶቻችን የፈጸሙትን ገድል በትረካ መልክም ወደ እናንተ የምናደርስበት ቻናላችን ነው። ስለምትከታተሉን ስለምታደምጡንም እጅግ እጅግ ከልብ አድርገን እናመሰግናለን። ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮችንን ላይክ እያደረጋችሁ እንድትጀምሩት በአክብሮት እንጋብዛለን። ለዛሬ የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል አንዲት አትሌት የሞሮኮ ካዛብላንካ የአስር ሺህ ሜትርን ውድድር እንዲሁ በቀዳሚነት ማጠናቀቋ ይፋ ተደርጓል። ኢትዮጵያዊቷ አትሌት በአንደኝነት ነው ይህንን ውድድር እያጠናቀቀችው፣ ስለሱ እናወራለን። ከዛ በተጨማሪ የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊም ከስልጣናቸው ሊነሱ እንደሆነ ጭምር የሚያሳዩ መረጃዎችም እየወጡ ይገኛሉ። ከጀግናው አትሌት ኃይሌ ገብረስላሴ ጋር በተያዘ አንድ መረጃን ሰምተናል። እሱንም ወደ እናንተም የምናደርስ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝነት ቆዩ። በአክብሮት ጋብዛለው። ስፖርታዊ መረጃዎችን፣ የአትሌቲክስ ዜናዎችን ከኛ ታገኛላችሁ። ቻነላችንን ሰብስክራይብ፣ ቪዲዮችንን ላይክ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላም በቀጥታ ወደ መረጃችን የምናመራ ነው የሚሆነው። አትሌት ወርቅዋሃ ጌታቸው ይህንን ብላለች። ኢትዮጵያ ሻምፒዮን መሆን እንጂ ውጤት አላጣችም ስትል ትናገራለች ወርቅዋሃ ጌታቸው። ሁለተኛ ደግሞ ሀገሬ በአትሌቲክስ ሳይሆን በሩጫ ብቻ ነው ሻምፒዮን መሆን ያልቻለችውም ብላለች አትሌት ወርቅዋሃ ጌታቸው ከሩጫም ረጅም ርቀትና መካከለኛ ርቀት ብቻ። ስለዚህም አትሌቲክስ በማለት ፋንታ የኢትዮጵያ በረጅምና በመካከለኛው ርቀት ውጤት አላመጣችም ቢባል እንደኔ መልካም ነው ብላለች። ምክንያቱም አትሌቲክስ ሩጫ ብቻ አይደለም ትላለች ወርቁ ሃ ጌታቸው። ውርወራ፣ ዝላይ፣ እንዲሁም የእርምጃ ውድድርንም ያካትታል። ስለዚህ ሌሎች ታለንት እምቅ ችሎታ እንዲሁ ደግሞ ሌሎችም በጣም አስደናቂ ብቃት ያላቸው አትሌቶችም ጠያቂና ተመልካች ያየም የውርወራ የዝላይ እንዲሁም የተረሳውን የአጭር ርቀት ሩጫ አትሌቶቻችን ተስፋ ላለመጨለምና እድል ያልተሰጠውና ያልተወከለም የኢትዮጵያ አትሌት ሞራል ለመጠበቅ ሲባለም በረጅምና በመካከለኛው ርቀት የተወከለችው ኢትዮጵያ እያልን ብንነጋገር መልካም ነው ብላለች። በተጨማሪም የኢትዮጵያ አትሌት የሀገር ፍቅር እንጂ ውጤት አላጣንም። ማሳየው ደግሞ ዘንድሮ የተደረጉ የግል ዓለም አቀፍ ውድድሮችን ማስታወስ በቂ ነው። በግል በተደረጉ ውድድሮች ኢትዮጵያውያን አትሌቶች በጣም ጥሩ የሚባሉ ውጤቶችን፣ በጣም ጥሩ የሚባሉ ሽልማቶችን፣ በጣም ጥሩ የሚባሉ ውድድሮችን አሸንፈዋል። ነገር ግን በጋራ ይህንን ነገር ማሳካት አልቻልንም። ይህም ያሳየው የሀገር ፍቅር እንዳጣን እንጂ በውድድሮች ላይ ማሸነፍ እንዳላቃተን ጭምር ነው ስትል ነው ወርቅ ውሃ የተናገረችው። የኢትዮጵያ አትሌቶች የሀገር ፍቅር እንጂ ውጤት አላጣንበትም ስትል ነው የምትናገረው። ማሳያው ደግሞ ዘንድሮ የተደረጉ የግል ዓለም አቀፍ ውድድሮችን ማስታወስ ብቻ በቂ ነው። ለአብነትም በዚሁ በቶኪዮ በተደረጉ ውድድሮች ጭምር ኢትዮጵያውያን በተደጋጋሚ በበላይነት ማጠናቀቃቸው ማስታወስ በቂ ነው ስትል ጭምር ተናግራለች አትሌት ወርቅ ውሃ ጌታቸው። አትሌት ልቅና አምባው የሞሮኮ ካዛብላንካ ኢንተርናሽናል የአስር ሺህ ሜትር ውድድርን በቀዳሚነት አጠናቃለች። በሞሮኮ ካዛብላንካም በየአመቱ በሚደረገው የአስር ሺህ ሜትር ውድድር ትናንትናም በካዛብላንካ ተደርጓል። በዚህ ውድድር ላይ በርከት ያሉ አትሌቶችም ተሳትፏቸውን አድርገዋል። በወንዶችም በሴቶችም ተሳትፎን አድርገናል። ከዛ በተጨማሪ ግን በሴቶቹ ልቅና አምባው ይህንን የሞሮኮ ካዛብላንካ ኢንተርናሽናል የ10,000 ሜትር ውድድርን በቀዳሚነት ማጠናቀቅ ችላለች። አትሌት ልቅና አምባው ርቀቱን በአንደኝነት ለማጠናቀቅም 29 ደቂቃ ከ54 ሰከንድ የሆነ ሰዓትም እንደፈጀባት ነው የተነገረው። በዚሁም የዘንድሮ የሞሮኮ ካዛብላንካ ኢንተርናሽናል የ10,000 ሜትርን ውድድር ኢትዮጵያዊቷ አትሌት ልቅና አምባው ነው ማሸነፍ የቻለችው። አትሌት ሻለቃ ኃይሌ ገብረ ስላሴን የተመለከተ አንድ መረጃን ወጥቷል። በሕንድ የሚካሄደው እውቁ የዴልሂ ግማሽ ማራቶን ውድድር ከሁለት ሳምንት በኋላ ኦክቶበር 12 እንደሚደረግ ይታወቃል። ይሄ ውድድር በበርካቶችም ተጠባቂ ውድድር እንደሆነ ነው በርካቶች የሚያነሱት። የዚህ ውድድር አምባሳደር የሆነው ጀግኖ አትሌት ሻለቃ ኃይሌ ገብረ ስላሴ ውድድሩ ላይ እንደሚታደም ነው እየተነገረ የሚገኘው በዚህ ውድድር ላይ በኮሜንታተርነት በቀጥታ ከሚያስተላልፉ ባለሙያዎች አንዱ ሆኖ በአትሌቲክስም የዳበረ ልምዱንም እንደሚያካፍል በኢንተርናሽናል ደረጃም ተረጋግጧል። የሁለት ሳምንታት በኋላ ኦክቶበር 12 ሲል በህንድ ዴልሂ በሚደረገው የግማሽ ማራቶን ውድድር ላይ ጀግኖ አትሌታችን ሻለቃ ኃይሌ ገብረስላሴም ውድድሩን በኮሜንታተርነት በቀጥታ ስርጭትም ከሚያስተላልፉ ሰዎች መካከል አንደኛው እንደሆነና ውድድሩንም በትንታኔ እንደሚካፈል ጭምር ነው መረጃዎች በትልቁ አሁን ላይ እየወጡ የሚገኙት። የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ከስልጣናቸው ሊነሱ እንደሆነም ትላንትና ሰማን። ከየካቲት 2014 ጀምሮ ፌዴሬሽኑ በጽፈት ቤት ኃላፊነት ሲያገለግሉ የነበሩትን ግለሰቦች ከአራት ዓመታት ቆይታ በኋላም ከኃላፊነት ሊነሱ መሆኑን የውስጥ የመረጃ ምንጮቻችን ነግረውናል። የጽህፈት ቤት ኃላፊው ወደዚህ ኃላፊነት የመጡበትም መንገድ ሕጋዊ ባልሆነ መንገድ ሲሆን ባላቸው የትምህርት ዝግጁነት ሳይሆን ከዚህ ቀደም በፌዴሬሽን ውስጥም ከነበሩበት የሥራ ኃላፊነት ጋር ባላቸው ግንኙነት እንደነበር የሚያሳዩ መረጃዎች በትልቁ ሲወጡ ነበር። በብዙዎች ዘንድ በአቅም በእውቀት በሞራልና በቅንነት ማነስና በስፖርት ማህበረሰቡ ዘንድም ተቀባይነትን የሚተቹት ኃላፊው በቅርብ ቀናትም ከኃላፊነት ሊነሱ እንደሆነ ነው እነዚሁ የመረጃ ምንጮች ሰዎች የገለጹልን የመገናኛ ብዙሃን ባለሙያዎች ወደ ፌዴሬሽኑ እንዳይደርሱ በማድረግም የግል ርስታቸው በሚመስል መልኩ አንድና ሁለት ጋዜጠኞችን ብቻ በማቅረብም ሲሰሩ እንደቆዩ ነው መረጃዎቹ የሚያሳዩት። በተጨማሪም በህገወጥ መንገድ የተደራጀው በአለም ላይ የሌለውን ምክትል ጽህፈት ቤት ኃላፊ የሚል የስራ ክፍልንም በፌዴሬሽን ውስጥም ፈጥረው ሲሰሩ እንደቆዩ ጭምር የሚያሳዩ መረጃዎችም ወጥቶባቸዋል። ቦታውን የያዙት ምክትል ጽህፈት ቤት ኃላፊዋም እንደ ጽህፈት ቤት ኃላፊ ሁሉ ከቦታቸው የሚነሱ ሲሆን አደረጃጀቱም ይታጠፋል ተብሎ እንደሚጠበቅ ነው መረጃው የወጣው። ፌዴሬሽኑ ሌሎች ችግር ያለባቸውና አትሌቶችን በማስለቀስና በቢሮክራሲ አሰራርም በመፍጠር የተካኑ ግለሰቦችን ከኃላፊነት የሚያነሳ ይሆናል ተብሎም እየተጠበቀ ነው የሚገኘው። ያለፈው አርብ የጃፓን ቶኪዮን የዓለም አትሌቲክስ ሻምፒዮናን በማስመልከትም ጋዜጣ መግለጫ የሰጡት የፌዴሬሽኑ ፕሬዝደንት ኮማንደር ስለሺ ስህን ከመጪው ጥር ወር በኋላ ሪፎርም እንደሚሰሩ መግለጻቸው ይታወሳል። ከዚህ ጋር በተያዘም የተለያዩ ለውጦችን ልንመለከት እንደምንችል ጭምር ነው መረጃው እየወጣም የሚገኘው በተለይ ዕለተ ዓርብ ላይ በተደረገው የጃፓን ቶኪዮን የዓለም አትሌቲክስ ሻምፒዮናን በተመለከተም ሰፊ ማብራሪያዎችን በተሰጠበት መግለጫ ላይም እንደዚህ አይነት ነገሮች እንደተነሱና በቀጣይ ትልቅ ለውጦችም ለማድረግ ዝግጁ እንደሆኑ ጭምር የተለያዩ እርምጃ ሊወሰድባቸው የሚችሉ ሰዎች ጭምር እንዳሉ ከፌዴሬሽኑ ሰራተኞች ውጭ ደግሞ በአሰልጣኞቹ ላይም እንዲሁ ደግሞ አንዳንድ እርምጃዎችም ሊወሰዱ እንደሚችሉ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ውድ ቤተሰቦቻችን ከአዲስ አትሌቲክስ የዩትዩብ ቻነላችን ለዛሬ ያዝንላችሁ የአትሌቲክስ መረጃዎቻችን እነዚህን ነው የሚመስሉት። ስለ ተከታተላችሁን ስላደመጣችሁን እጅግ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች የአትሌቲክስ መረጃዎችን ይዘን በድጋሚ የምንገናኝ ነው የሚሆነው። አዲስ አትሌቲክስ የዩትዩብ ቻናላችንን ሰብስክራይብ እንታደርጉ በአክብሮት እንጋብዛለን። በየቀኑ የአትሌቲክስ መረጃዎችን ከዛ በተጨማሪ ደግሞ ታላላቆቹ ጀግኖቻችን አትሌቶቻችን የፈጸሟቸውንም ጥሩ የሚባሉ ታሪኮችን ወደ እናንተም በዶክመንታሪ መልክ የምናቀርብበት ቻናላችን ነው። ይህንን ቻናል እንድትቀላቀሉ በአክብሮት እጋብዛለሁ። ቪዲዮችንን ላይክ እያደረጋችሁ ከእኛ ጋር ቆይታን ያደረጋችሁ በሙሉም ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ኮሜንት ቦክሱም ክፍት ነው፣ የፈለጋችሁትን ሀሳብ ልታጋሩን ትችላላችሁ። በነገ ፕሮግራማችን በድጋሚ ሌሎች ርዕሰ ጉዳዮችን ይዘን የምንገናኝ ነው የሚሆነው። ስለ ተከታተላችሁኝ ከልብ ከልብ አድርጌ ያመሰግናለሁ። መልካም ጊዜ መልካም ቀንም እንዲሆንላችሁ በአክብሮት ነው የምመኘው።